ስሜ ዶክተር ታደሰ ገመዳ ይባላለሁ። ዕድሜ 51 ዓመት ነው። እኔ እዚሁ የአዲስ አበባ ከተማ ነዋሪ ነኝ። በቄራ አካባቢ ወይም ደግሞ ጎፋ ካምፕ አካባቢ ነው የምኖረው። እዚህም መስሪያ ቦታም እዚሁ አካባቢ ነው። ወደ 22 አካባቢ ነው የምሰራው። ዋሪ ህንፃ ላይ እሰራለሁ። ስለዚህ እዚሁ አካባቢ ነኝ፣ ቅርብ ነኝ። ከዚህ ቀደም በደም ግፊት በሽታ ወደ አንድ አምስት ዓመት ገደማ የሚጠጋ የደም ግፊት መድኃኒት ወስድ ነበረ ከዛ እንደ ዩቲዩብ አንድ አጋጣሚ ሳይ ሎዛ የሚባል የኒትሪሽን ተቋም ብዙ ሰዎች ምስክርነት ሰጡ አየው። እዛ ላይ በተለይ በስኳር የታመሙ አንድ ሰው አንድ ኮርሜ የሚባሉ ሰው ሰጡ አሰማሁ። ይዛ ጋ ተኮርሜ የሚባሉ የእሳቸውን ኢንተርቪው አየው እና ተቋሙን ጎበኘው እዚህ መጣው። ከመጣው በኋላ ያው የኒትሪሽን ወይ ደግሞ የምግብ እቅድ ነው የሚሰጠው። ስለዚህ ያንን ለአራት ወር ተከታተልኩኝ። የመጀመሪያው እቅድ ትንሽ ከብዶ የነበር ምክንያቱም የልምድ ነው የአመጋገብ ስርዓትና፣ አሁን ደግሞ እዚህ ያለው በጣም ይለያል። ስለዚህ ያንን አዲሱን አመጋገብ ስርዓት ለማግባት ትንሽ ተቸግር ያለው። ከፍተኛም የወይት ሎስ የክብደት መቀነስ ነበረው። ምክንያቱም ወደ ሰባ አራት ኪሎ ነበርኩ ስመጣ አሁን ወደ 64 ወርጄ ነበር። አሁን ደግሞ ትንሽ አሁን ወደ 66 ነኝ፣ ዛሬ በዛሬ 66 ነኝ። ስለዚህ ያንንም ሁሉ ማቋቋም ባንዴ አስቸገረኝ። ግን ምንድነው ዲስፕሊኑን በደንብ ተከታተልኩኝ። ከዛ በየጊዜው ድሮም አደርጋለሁ የሚለካውን ተለክቼ አስቀምጣለሁ። ያቱ በየጊዜው ያው ደም ግፊት መለካት አለብን በየጊዜው ተለክተን ታሪኩን ማስቀመጥ አለብን። ምክንያቱም መድኃኒቱ መጨመሪም መቀነስ የሚቻለው በዛ ላይ ተመስርቶ ነው። ስለዚህ ድሮም ያንን ካልቸር ነበረኝ። አሁን የበለጠ ደግሞ እዚህ በቋሚነት ማድረግ እንዳለብኝ ስለተመቀርኩ ያንን መዘግባለሁ። ከአንድ ወር በኋላ ያን ምዝገባ ይዤ እመጣለሁ። ስለዚህ ስናየው ልክ ምግቡን ስንጀምር የነበረው ደም ግፊት እየወረደ መጣ። መድኃኒቱን አላቆምኩም፣ እየወሰድኩ ነው። ግን እንትኑ እየቀነሰ መጣ። እንደውም በጣም ከኖርማል ከሚባለው ከተለመደው እንግዲህ በተለምዶ። መቶ ሀያ በሰማንያ ነው የሚባለው። ስለዚህ ከዛም እየወረደብኝ ሲመጣ ሐኪሜን የመማከርኩ እዚህ መጣሁ። ያው ትንሽ ግር ይላል። አሁንም ኖርማል ሕክምና ላይ በምግብ እንደዚህ ሆነ ሲባል ሰው ግር ይለዋል። እኔም ለንም አዲስ ስለሆነ ማለት ነው። ስለዚህ ለመካከርን ያው መድኃኒቱ አንደኛው መቆም አለበት። ሊትኖፕሊዱ መቆም ነበረበት። ስለዚህ ሊትኖፕሊዱ አቆምኩኝ፣ በኪስኪ ብቻ ቀጠልኩ ማለት ነው። እችሲቲውን እየወሰድኩ ቀጠልኩኝ። ከዛ ሁለተኛ ወር ገደማ እንግዲህ እችሲቲው አሁንም ወርዶ እየቀጠለ መጣ። ምግቤን እየወሰድኩ ነው፣ ግፊቱም እየቀነሰ ነው። ክብደትን በጣም ቀንሷል። ስለዚህ ቀጣይ ደግሞ እችሲቲውን በቀን አንድ ፍሬ የነበሩ ወስደው፣ ስለዚህ በሁለት ቀን አንድ ወደ 125 ግራም ሆነ ማለት ነው 250 የነበረው። ስለዚህ እንደዛ እየቀነሰ መጣ። አሁን ሶስተኛ ወር ላይ ስናየው አሁንም ያው ነው። ምግቡም እየቀጠለ ነው። ሜኑ በእርግጥ በየወሩ ይቀየራል። ያለውን ታሪክ ታይቶ ከታሪኩ ጋር ደግሞ እንደገና ሜኑ ይቀየራል። ስለዚህ ሶስተኛው ሜኑ ላይ የምግብ ዝርዝር ላይ አሁን መድኃኒቱም አሁንም መቀነስ ስለጀመረ እንግዲህ በጣም እንዳይወርድ መድኃኒቱ የግድ ማቆም ነበረብን። ስለዚህ መድኃኒቱን አቆም። የተወሰነ ጊዜ ያው ዝቅ ብሎን የቆየው ግን በኋላ እየተስተካከለ እየተስተካከለ አሁን ኦልሞስት ኖርማል ወደሚባለው ወደ መቶ ሃያ በ80 አካባቢ ነው በአብዛኛው፣ አልፎ 110 በ75 እንደዚህ እንደዚህ ይሆናል፣ ግን እዛው አካባቢ ነው ያለው። ስለዚህ የግድ መድኃኒቱን ሙሉ ሙሉ አቁም ነበረብኝ። ስለዚህ መድኃኒቱን አቁሜ በምግብ ሜኑ ብቻ እየተጠቀምኩ ነው ያለው። ታሁን አብዛኛው ከ80 እስከ እስከ 95 እንደዚህ ገደማ መቶም ይመጣል፣ ከላይ ደግሞ 130 140 145 እንደዚህ አካባቢ ነው። በቃ እንግዲህ ከፊዚክ ያለው ቋሚ አይደለም። ግፊት ጠዋትም ስትለካ ማታም ስትለካ ትንሽ ልዩነት አለ በእንቅስቃሴ ውስጥ ግን እዛ አካባቢ ነው እና ያ ኖርማል አልነበረም ያው መድኃኒት መውሰድ ግድ ነበረብኝ አሁን ግን ተስተካክሎ መቶ ሃያ በሰማንያ አካባቢ ነው ያለው ማመስገን የምፈልገው ያ አንደኛ ቤተሰቤን ነው ባለቤትን ወይዘሮ አበባ ወንድሙ ምክንያቱም ያው ቤት ይህን ተከታትለው መደገፍ ያስፈልጋል ልጆችም ይህን ተረድተው ድሮ አብረን የምንመገባቸው ምግቦች ተለይቻውን ለብቻዬ የተለየ ሜኑ ተዘጋጅቶልኝ ስንመገብ እነሱም ያው ጤንነትን በማሰብ እንግዲህ ድሮ አብረን እንደ ቤተሰብ ጠረጴዛ ዙሪያ ተሰብስበን አንድ ላይ ነው የምንበላው፣ አንድ ላይ ነው የምንጫወተው። አሁን አንድ ጠረጴዛውን ብንጋራ ምግቡ ግን ለየብቻ ነው። እኔ የሚጠቀመው ምግብ ለጤናዬ በሚስማማ መንገድ ስለሆነ ልጆቼም በመስራት በማስታወስ ዳዲ ይሄ ነውና አልወሰድክም በዚህ ሰዓት ይሄ አለ እያሉ በማለት ባለቤቴም ዋናውን ቦታ ትይዛለች። እነሱን በጣም ላመሰግን ወዳለው። በመጨረሻም ደግሞ ሎዛን አይ ቲንክ ይህንን እኛ የለመድነው አይነት ነገር አለ። አሁን ህክምና ሲባል ሐኪም ቤት እንሄዳለን፣ ያው መድኃኒት ታዘዝልናል። ያን እድሜ ልክ መድኃኒት መውሰድ ነው። በተለይ እነህ ተላላፊ ያልሆኑ በሽታዎች ያው እድሜ ልክ ነው የሚወሰዱት መድኃኒታቸው። እኔም አሁን ለአምስት ዓመት መድኃኒቱን ኮንቲኒስ ነበር የምወስደው። አሁን እንግዲህ ይሄ ደግሞ አዲስ አይነት እይታ መጥቶ እኛ ሀገር በምግብ በእርግጥ አንዳንድ ነገሮችን ከዛ ወዲህ ለማንበብ ስሞክር የድሮ መቶ ምናምን ዓመት ወደ ኋላ ስንሄድ ሕክምናው ምግብ ነበረ። አሁን ነው እንግዲህ ሳይንሱ እየበለጸገ ሲመጣ ወደ መድኃኒት የመጣው እና መድኃኒት አንዳንዴም ያው ንግድም ጭምር ነው መድኃኒት። ስለዚህ ረጅም ጊዜ እንድንወስድ ነው ብዙ ጊዜ ያው አድቫይዝ የሚደረገው። ግን ደግሞ በዚህ በኒትሪሽን ስንጠቀም ምግባችን የራሱ መድኃኒት መተው አለብንም ምግቦችን እንተዋቸዋለን መመገብ ያለብን ደግሞ መርጠን እንመገባለን። ያ ለጤናችን ወሳኝ ነው። ስለዚህ አይ ቲንክ ማንኛውም ሰው ይህንን የኑትሽን አመጋገብ በቤቱ ቢጠቀም በባለሙያ የታገዘ ምክር ታክሎበት ቢጠቀም፣ ምናልባት ብዙ መድኃኒት የሚወሰው አለኛ ሀገር በተለይ በደም ግፊት፣ ተላላፊ ያልሆነ በሽታዎች በተለይ ብዙ ሰው መድኃኒት ይወስዳል። የደም ግፊት፣ የስኳር አይ ቲንክ እነኚህ ምናልባትም ይሄ ለውዛጋ ያለው ነገር እንደ አገር በጤና ጥበቃ ሚኒስቴርም ታውቆ ከኖርማል ሕክምናው በተጓዳኝ ቢሄድ አሁን ሐኪም ቤት ሄዶ መድኃኒት ብቻ ከማዘዝ ምግቦችንም አይነው። አልፎ አልፎ ያው ስፖርት ይታዘዛል፣ ብዙ ቦታ በፊትም ስታከም ስፖርት ይታዘዛል። የተወሰነ ስፖርት እንድንሰራ ሐኪሞች ይመክራሉ። ይሄ ጥሩ ነው፣ ግን ምግቡን ደግሞ አሁን የተለመደው ጨው ተው እንደዚህ ተው ብቻ ነው። ምናልባት ጨውና ቡና ነው ብዙ ጊዜ የተለመደው እዚህ ደግሞ በጣም ይለያል፣ ከዛ የላቀ ነው ያቱም እያንዳንዱ የምግብ አይነት ተዘርዝሮ ምሳ ላይ መጠኑም አይነቱም ተዘርዝሮ ነው የተቀመጠው። ስለዚህ ያንን ስንወስድ ራሱ መድኃኒት ነው ማለት ነው። ስለዚህ ሌላ መድኃኒት መውሰድ አይጠበቅብንም እና አይትን ከመደበኛው ህክምና ጋር ተቀናይቶ ቢሄድ የበለጠ ደግሞ ዜጎቻችንን ያግዛል ብዬ አስባለሁ። ብዙ ሰው ካለማወቅ ነው አሁን ብዙ መድኃኒት እየወሰደ ያለው እና መድኃኒቱ ደግሞ ውድም ነው ከጤና አንጻርም ስናየው ኖርማል ምግባችን፣ የምንበላው ምግብ መርጠን መመገብ እየቻል ለመድኃኒት ስለምን ወጪ እናወጣለን? ጤናችን ስለምን ይታወካል? መስራት በምንችልበት እድሜ ስለምን ወደ በሽታ እንገባለን? ስለዚህ ይህን መልእክት ለመላው ኢትዮጵያ ሕዝብ ማስተላለፍ ፈልጋለሁ። አመሰግናለሁ።